ፕራንክ እያደረጋት ነው ልጁ። የላከው ብሩኬ ነው የብሩኬ ስራ ነው ብያችሁ ነበረ። ኦፍኮርስ ፕራንክ ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አላችሁ? እንደምናመሻችሁ እንደምን አመሻችሁ? እንደምን ቆያችሁልኝ? ሰላማችሁ በያላችሁበት ይብዛልኝ። ውድ የሰኒ ቤተሰቦች፣ እንዴት ናችሁ? ሁሉ አማን እግዚአብሔር ይመስገን። እና ማለት ነው ጨረቃዎቹ የዛሬ ፕራንክ እንደሆነ ተናግረዋል ማለት ነው ትላንትና ያልተናገረው ያው ወንድሞቹ ማወቅ መኖር ስላለባቸው ነው ማለት ነው። ትላንትና ጥሏት ነው አ ሄደው ሶ ማሳመን አለበት ማለት ነው። እኔ የእውነት በጣም ፕራንክ እንደው በጣም ነበረ ፈት ያደረጉኝ ትንሽ ስራ በዝቶብኝ ነበረ ደግሞኝ ነበረና የምር እነሱ ሳይ በቃ አብዛኛው አብሶ ብሩክ የሚናገረውን ቃላት የእውነት በጣም በሳቅ ንፍር ነበረ የሚያደርጉት ማለት ነው። ማለት የህፃን ንግግር ነበር እየተናገረ ነበረው። ሚያወራው ጠፋበት አንዱ ቃላት ሶስት አራት ደጋግሞ ነበረ የሚያወራው። እሷ ደግሞ አምልጧት እኔ ጋር ለምን ታፈጣለ ብሏለች እና እሱን ተናደ ነው እና እሱ በቃ ምን አደረገው ነገሮቹ በቃ እንዲቆርጡለት የሚመስል ነገር አደረገው ማለት ነው። እና በጣም ትክክል በቃ ትክክለኛ ፕራንክ እንደሆነ ያስታውቅ ነበረ። እኔ እንደዛ ነበር እየተረዳሁት። ልጁ የራሱ ስለሆነ ነው፣ እሱ ነው የላከባት ልጁ። ምክንያቱም ይሄን ማድረግ ስለፈለገ ማለት ነው። እና እንደዚህም ደግሞ አይደረግም በሰርግ አገላ ያጎረሰሽ ሸገላ ምናለሽ። ይሄ የደስታ ቀን ነው፣ አብረቸሁ ስትወዱ ስትበሉ በተለይ በኛ በባህላችን መጎራረስ ባህላችን ነው በተለይ ጉራጌ ማለት ነው ይታወቃል በማጎራረስ ማለት ነው ሶ ይሄንን በዚህ ደግሞ እንትን አይለምሱ ያውም በወንድሙ ሰርግ የወንድሙ ሰርግን ሄደችው እንዴት እንደዚህ ብለው ይናገራል ብላችሁ ታስባላችሁ ሶ በዚህ አጋጣሚ አጋጣሚውን ልጠቀምበት ብሎ ነው ልጁን የላከባት ልጁ ደግሞ እንዲጫናት አርገዋታል ይመስለኛል እና እኒያውስ፣ ባጭሩ ፕራንክ ነው። ወንድሞቹም በጣም ተመቹኝ። ማርያምን እንዴት በቃ አለ አይደለ። ታናሹም በቃ ስቴፕ ባይ ስቴፕ ሪስፔክት አላቸው። ከትንሽ ጀምሮ የትንሹ የታላቁ ያከርባ ያከብራል። የታላቅ ታላቅ ክበሬታ አላቸው። በማመላለስ ማለት ነውና በጣም ደስ የሚሉ ወንድም ማሞችን። ያሉት ወንድም ቢኖረ ደስ ይለኝ ነበረና ያው ደስ ይላል የምር እሷ በዚህ መሀል ከበዋት በጣም ደስ ይላል ሀይሜ ስታለቅስ የምር አስለቅሰችኝ የምር ፕራንክ እየሆነ እያወቅኩ ማለት ነው ማለት የምትወዱትን ሰው ደግሞ ምንም ባላጠፋችው እንደዚህ ስትባል ግግም ብሎ ሲሄድ ማለት ነው ምንድን ነው የሚቀድማችው እንባ ነው ማለት ነው እሷ ደግሞ ፕሩኬ በምንም በጭራሽ በምንም ታምር ልትለዩ አትፈልግም በምንም በጭራሽ ማለት ነው።